የኢትዮጵያ ብሮድካስቲንግ ኮርፖሬሽን የእሁድ መዝናኛችን አሁንም እንደቀጠለ ነው የሚገኘው። አሁን በሳምንቱ የተከናወኑ የመዝናኛ ዜናዎችን ወደ ተመልካቾቻችን የምናደርስበት ሰዓት ነው። አዎ እኔ ልጀምር መሰለኝ የሰሞኑን። በዶክተር ዳዊት ወንድማገኘ የተጻፈው አለመኖር የተሰኘ ረጅም ልብወለድ መጽሐፍ ተመርቋል። በነገራችን ላይ አዲስ እንደዚህ አይነት ረዥም ልብ ወለዶች ከገበያ እየወጡ ይመስላል አይደል? ብዙ ጊዜ የሆነ ሰዓት ነበረው። በተለይ 19 ሰባዎቹ ረጅም ልብ ወለድ በኢትዮጵያ የስነ ጽሑፍ ታሪክ አድጎ የታየበት ጊዜ ነበር። ከዛ በኋላ እየተሸረሸረ ወደ አጫጭር ወጎች እየመጣ ነው እና አሁን ጥሩ ነገር ይመስላል አንድ የረዥም ልብ ወለድ ታሪክ ልናገኘው። ሰሞኑን አይናልም ባልቻ ዝርዝር አላት ትናንት በመዲናችን አዲስ አበባ በባታ የባህል ምግብ አዳራሽ አለመኖር የሚል መጽሐፍ ተመርቋል። መጽሐፉ ሰዎች ስለመኖር እንጂ ስላለመኖር አስበው አለማወቃቸውን ለማሳየት ይሞክራል። እንደ ደራሲው ዶክተር ዳዊት ወንድማገኝ ገለጻ አለመኖር የሚል ርዕስ የተሰጠው መጽሐፍ ሰዎች በኑሯቸው ውስጥ ያለውን የመጠየቅና የማፍረስ ባህል እንዲያዳብሩ እገዛ እንደሚያደርግ ደራሲው ነግረውናል። ዋና አላማ አድርገው የተነሳው ያልተመረመረ ያልተፈተሸ ያልተስተዋለ ሕይወት የተኖረ አይደለም። ኖርን ማለት የምንችለው እያንዳንዱ የምናደርገውን ነገር ስንጠይቅ፣ ስንፈትሽ፣ የሆኑት ነገሮች ለምን ሆኑ፣ እንዴት ሆኑ ብለን ለማወቅ ስንጥር እና ሚዛናዊ ለመሆን ስንሞክር ነው። ካልጠየቅን ልናውቅና ሕይወታችንን በሙሉ መልክ ልንኖረው አንችልም። በአርባ አራት ክፍል የተከፋፈለውና ከ350 ገጽ በላይ ያለው መጽሐፍ ሲመረቅ በተለያዩ ሙያ ውስጥ የሚገኙ ባለሙያዎች ዳሰሳ አድርገውበታል። በዚሁ መጽሐፍ ምረቃት ላይ በርካታ ጥሪ የተደረገላቸው እንግዶችና የጥበቡ አፍቃሪያን ተገኝተዋል። ወደ ተከታዩ ዜና ስናልፍ የስዕል አውደ ርዕይ ነው የምናገኘው እንግዲህ የጥበብ ሰዎች የተለየ እይታ አላቸው ይባላል። እኛ በእለት ተዕለት ኑሯችን የምናየው ወይም ደግሞ አይተን ብዙም ትኩረት የማንሰጣቸውን ነገሮች ወደ ጥበብ ቀይረው ያሳዩናል እና ዋው ይሄም አለ የምንልበት አጋጣሚ አለ። ከነዚህ መድረኮች አንዱ የስዕል አውደ ርዕይ ነው። በትላንትና ውለት ባሳለፍነው ሳምንት በሰዓሊ ተስፋዬ ገብረ ሚካኤል የተዘጋጀ የስዕል አውደ ርዕይ ለህዝብ እይታ ክፍት ሆኗል። እሱን የተመለከተ ዜና አለን። ያዘጋጀው አንተስ ተከታትለን እንመለስ። ከሰሞኑ በራስ ኤድ ጋለሪ የሰዓሊ ተስፋዬ ገብረ ሚካኤል የስዕል ስራዎች ለእይታ ቀርበው ነበር። የስዕል ስራዎቹ በሰዎች ዕለት ተዕለት ኑሮ ላይ መሰረት ያደረጉ ናቸው። ከዚህ በተጨማሪ ሰዓሊው ሁሉንም ያሳሳል ጥበቦች እንደሚከተል ተናግሯል። በእለት የማያቸውን ነገሮች ነው ምስል፣ እለት ተእለት እና አንዳንድ ጊዜ ያወቅታዊ ነገር ትስላለህ። ሁሌ በቀን በቀን ሳልስል አላድር እና በሁሉም ያው የህብረተሰባችን የዕለት ተዕለት እንቅስቃሴ ዙሪያ ሁሉንም ዳስሸ ነው ምስል። እነዚህ በተለያዩ የአሳሳል ጥበቦች ከሸራረፉ ስዕሎች መነሻቸው የራሴ ግጥሞች ናቸው የሚለው ሰዓሊ ተስፋ ገብረ ሚካኤል ስዕሎቼ በግጥም የታጀቡ ናቸው ብሏል። ግጥሞች በጣም እጽፋለሁ። ግጥሞች ምጽፎ አንዳንዴ ከስዕሎቼ በመነሳት ነው አንዳንዴ ደግሞ ከግጥሞቼ በመነሳት እስላለሁ እና ሁለቱ ተያያዦች ናቸው። አንዳንዴ ጊዜው እንትን ሲልህ ግጥም ለመጻፍ በጣም ባጭር ደቂቃ ነው። ያንን ወደ ስዕል ስተረጉመው ደግሞ በረጅም እንትን ይወስዳል። ከስዕሉ ጋር አሁን እዚህ ጋር ብታየው ሰልፍ ብሎ በቀጥታ በተርታ ይላል። ለዳቦ ሰልፍ፣ ለታክሲም ሰልፍ፣ ሰልፍ ለዘይት ሰልፍ ለፓስፖርት። ከሁሉም ግን የሚገርመው ለግብርም ሰልፍ ነው ለስጋም ሰልፍ ነው የሚለው፣ ሰዓሊ ተስፋዬ ገብረ ሚካኤል በ1976 ከስዕል ትምህርት ቤት ከተመረቀ በኋላ የብሔራዊ ቲያትር ቤትን ጨምሮ በተለያዩ መስሪያ ቤቶች ተዘዋውሮ ሰርቷል። ከዛ በኋላ በኢትዮ ጃፓን ወደሚባል ቴክስታይል ሄድኩኝ። ቴክስታይል ለ25 ዓመት ሰርቻለሁ። እዛ ቴክስታይል በነበርኩበት ጊዜ የቀሚስ የሸሚዝ የቦርሳ ዲዛይን የተለያዩ ዲዛይኖችን ሰርቻለሁ። የስዕል አውደ ርዕዩ እስከ ታኅሳስ 28 ለእይታ ክፍት ሆኖ ይቆያል። ተመልሰናል። እንግዲህ በተለይ በጋዜጠኝነት ሙያ ከአንድ ቦታ ወደ አንድ ቦታ የምትሄጅበት ጊዜ ነው የሚበዛው አለ። የፊልድ ስራው ይበዛል እና እንደ አጋጣሚ ሆኖ ብሩክ መክብብ እና ታምሩ ማሞ፣ ብሩክ መክብብ ካሜራ ባለሙያው ነው። ታምሩ ማሞ የእኛ ባልደረባ ነው ጋዜጠኛ ወደ አፋር አንድ ፕሮግራም ለመስራት ይሄዳሉ። ፕሮግራም የሚሰሩት አፋር አካባቢ ያለውን የቱሪስት መስህቦች ነው የሚሰሩት። እና በአጋጣሚ ሎጊያ ከተማ ላይ አንድ ነገር ይሰማሉ። እንዴት ነው ይሄ ነገር ብለው ይሄዳሉ። አቶ መሀመድ ቤት ነው ጉዳዩ ሆነው። አቶ መሀመድ ማለት በሎጊያ ከተማ የሚኖሩ አርብቶ አደር ናቸው። ብዙ ፍየሎች አሏቸው። እና ይህን ነገር ሲሰሙ ታምሩና ብሩ ተያይዘው ይሄዳሉ ማለት ነው። ሲሄዱ አንድ ፍየል የአቶ መሀመድ ፍየል ወንድ ግልገል በግ ወልዳ ያገኛሉ። ፍየሏ ነች በግ የወለደችው። እና አሁንም ሶስት ቀኗ ነው ከተወለደች ከትናንት በስቲያ ነው የተወለደችው። አሁንም በጉ ግልገሉ በጣም ጤነኛ ሆኖ ነው። አሁንም እንደምንመለከተው ና እየጠባ ነው። በነገራችን ላይ ፍየሏ ከሌሎች ፍየሎች በተለየ ሶስት ጡት ነው ያላት እና በጉ ይሄ የቆላ በግ የሚባል አይነት በግ ነው እየተገላገለችው እንግዲህ ምንድነው ይሄ ለዛው አካባቢ ያለው የሰመራ ዩኒቨርሲቲ እዚህ ላይ ጥናት አድርጎ በምን ምክንያት ነው ይሄ ለተጨማሪ ጥናቶችም እንግዲህ ተምሩ ማሞና ብሩክ ምግብን እናመሰግናለን። በጣም የሚገርም ነገር በነገራችን ላይ በስልክ መስመሮቻችን መደወል ይችላሉ። ምክንያቱን ይህንን ፕሮግራም እየተከታተሉ ያሉ ተመልካቾች ሙያ ውስጥ ያሉ በምን ምክንያት ሊሆን ይችላል ፍየል በግ ሊ ወልድ የሚችልበት የሚለውን ሊያስረዱን ይችላሉ። እኛ ከዚህ በላይ መሄድ አይችልም እንግዲህ በዚሁ ወደ ውጭ ዜናችን እንለው። መልካም አንጋፋዋ የሆሊዉድ ተዋናይት ዴቢ ሬኖልድስ ከዚህ ዓለም በሞት ተለይታለች። ዴቢ በርካታ የሆሊዉድ ፊልሞች ላይ በተለይም ደግሞ ሲንጊንግ ኢን ዘ ሬን የተሰኘው ፊልም ላይ ይበልጥ እውቅናን አግኝታ ነበረ ፊልም ከጀመረችበት ከአስራስድስት አመቷ ጀምሮ እስከ እለተ ሞቷ ድረስ ከመድረክ ሳትወርድ ነው ሳትወርድ ነው በድንገተኛ የልብ ህመም በሰማኒያ አራት አመቷ ከዚህ ዓለም በሞት የተለየችው ዴቢ ከመጀመሪያ ባሏ ሁለት ልጆችን አፍርታለች በተለይ ኬሪ የምትባለው በስታር ዋር በተባለው ፊልም ውስጥ የፕሪንስ ሊያን ገጸ ባህሪ በመጫወት ዝናና አትርፋለች። በተለይ የእናትየውና የልጅቷ ፍቅር የሚገርም ነው፣ ብዙዎችን ያነጋገረ ነበረ። ይህ ፍቅራቸው እስከምን ደረሰ ብለ ብትጠይቅ ልጅቷ በሞተች ከአንድ ቀን በኋላ ነው እናትየው ሕይወቷ ያለፈው። እና ይሄ ብዙዎችን እያነጋገረ ነው። እና ምን አይነት ፍቅር ነው ሁሉ እየተባለ ነው። እና ሲኤንኤንን ጠቅሶ ባልደረባችን አባይነህ ዘውዱ ነው የዘገበው። ከአባይነህ ዜናዎች ሳናልፍ ይስ ቱዴይ ከሞት በፊት ሰርግ አለ ይላል። ዛሬ ስለ ሰርግ አበዛን። ምስልኝ አባይነህ ዘውዱ አንድ ቅንብር አለው፣ እሱን ተከታትለን እንመለሳለን እያለ ሲዘፍ ሚኒሊክ እንዴት ልብ እየደከመ አእምሮም እየረሳ ሲሄድ ትዝታ ብቻውን ወጣት ይሆናል ብዬ ጠይቅ ነበር ድሮ ለካስ እውነት ነው፣ እውነት ነው። ይሄን ደግሞ የበለጠ ማን አረጋገጠልኝ መሰላችሁ? ሁለት አሜሪካውያን ጥንዶች ናቸው፣ አዛውንቶች ናቸው ሁለቱም። ወንድየው 86 ዓመታቸው ነው፣ ሴትየዋ ደግሞ 76 ዓመታቸው። ሁለቱም ተጋቡ። ተመልካቾች አዲስ ምሽሮች ናቸው። አይማማ ምን አሉኝ? እንጣጣለው ሙሽሪቷ እሷ ናቸው። ለነገሩ ተመልካቾቻችን እሱ ጃኮብ ይባላሉ። ሙሽራው ደግሞ አባባ ፊል ጃኮብ እኚው በዚህ ኢስቲቤም የሚባለው ሆስፒታል ሁለቱ ጥንዶች ሰርጋቸውን ፈጽመዋል እንደው ነርሲቱ ዝም አለች እንዴ በ17 ዓመት የሥራ ዘመኗ እንደዚህ አይነት ነገር ሰምቼ ማየቼ ማላቅም ነው ያለችው ነርሲቱ ስሟትማ አሁን ደግሞ እንዴት እንደተገናኙ ልንገራችሁ ማገገሚያ ስፍራ አይደለ ያሉት ሆስፒታል ውስጥ አው እና አትክልት ቦታ አካባቢ ላይ ፀሀይ ሞቅ ሌሎ የርጅና ነገር አትክልት ስፍራው ላይ ሲሄዱ ለካ ይገናኛሉ ለነገሩ ሁለቱም ዊልቸር ላይ ናቸው ከዛ ጋሽፊል ሊጠይቃሉ መሰለኝ። እንዴት ነሽ? እንዴት ነው አሁን? አይ ይላሉ እሳቸው ደህና ነኝ። እንቅልፍ እያጣሁ ነው። እና አይንሽ መነጽር ይታዘዛል ወይስ እንዴት ነው? የተሻለች ነው። አይ አይ፣ ካንተ ውጭ ወደ ውጭ። እንግዲህ እንደዚህ እየተባባሉ ነው ለትዳር የበቁት ሁለቱም። ዋሻው እንዴ! እማማ አባባ ዋሻው እንዴ! አረ በጭራሽ፣ አባይ ጋሽቪል ጃኮብን እኮ ምስክር ማድረግ ትችላለ። በፍጹም መለያየት አልቻልንም፣ እንደው አብረን ነው ጊዜያችንን በሙሉ የምናሳልፈው ያሉት እኮ አልዋሸክም። ስማቸው ወሳቸውን። እሺ እንግዲህ ትዳር አስፈጻሚቱ ምን አለች? ፍቅር አያረጅም፣ በየትኛውም ቦታና ጊዜ ሊገኝና ሊመጣ ይችላል። እሱንማ ከምን ይልቅ እኮ ተረድቼዋለሁ አይደለም እንዴ? ባይሆን ቀለበቱን ሲያደርጉኔ ሁለቱም ተለዩ ከእናት ከአባታቸው። ትዳር መሰረቱ። አንዱ ነጎጆዋቸው እውነትም፣ ሰርግና ሞት አንድ ነው። እንደው ግን ከዚህ በኋላ ስንት ዓመት አብረው ሊኖሩ ነው? እማማርሶም ተመችቶውታል። በጣም ቆንጆ ነው። ጥሩ ልምድ ነው። አሁ ለእንደዚህ አይነቱ ሰርግ ተመልካቾች እንዲህ ነው የሚጨበጨበው ወይ? ይቅር ብቻ፣ ግን መልካም ጋብቻ ይሆንላችሁ። ለማንኛውም እንግዲህ መልካም የትዳር ዘመን ብለናል። እኛም ሀገር አሁን ከጥቂት ቀናት በኋላ ጥር ይገባል። ያኔ ሰርግና ምላሽ ነው። ለማንኛውም መልካም የትዳር ጊዜ ብለናቸዋል። በዚሁ እንግዲህ የዛሬው የመዝናኛ ዜናችን የተከታተላችሁትን ይመስል ነበረ። ደስ የሚል ጊዜ አሳልፈናል ብዬ አስባለሁ። ምክንያቱም ዘና የሚያደርጉ ዜናዎች ነበሩ። እንግዲህ ከአፍታ ቆይታ በኋላ ወደ አንድ መሰናዶ ነው የምናልፈው። መሰናዷችን ትኩረቱን የሚያደርገው በህዳሴ፣ ታላቁ ህዳሴ ግድብ ላይ ኤሌክትሪክ ኃይል ማመንጫ ግድብ ላይ ነው ትኩረቱን የሚያደርገው። አዎ፣ እዛ ላይ ትልቅ አስተዋጽኦ ያበረከቱ አንድ ሴት በጣም ጠንካራ ሴት ናቸው። ከባልደረባችን ኢትዮጵያ በየነገር ቆይታ ያደርጋሉ ና እሱን ተከታትለን ነው የምንመለሰው።